ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ተገኝተናል። ስለምታደምጡን፣ ቆይታችሁን ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ስለምታዳምጡኝ ከልብ አድርገ ያመሰግናለሁ። የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ደግሞ ዛሬ ተጠባቂው ጨዋታ ምሽት አንድ ሰዓት ከ30 ሲል የሚደረግ ይሆናል ማንቸስተር ዩናይትድ ና አርሰናል የሚያደርጉት ጨዋታ ዛሬ የሚጠበቀው ጨዋታ ነው። ከእሱ ጉዳይ ጋር እያይዘን በስፋት እናነሳለን። አብራችሁ ኝነት ቆዩ። በአክብሮት ጋብዛለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን በድጋሚ እንመጣለን። ዛሬ በተወዳጇ የእንግሊዝ ፕሪምየር ሊግና በአውሮፓ ታላላቅ ሊጎች የሚደረጉ በርከት ያሉ ጨዋታዎች አሉ። እነሱን በማስቀደምን ጀምር እንግዲህ ቼልሲ ከሌስተር ሲቲ እንዲሁ ቶትንሃም ከቦርንመዝ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። እነዚህ ጨዋታዎች 11 ሰዓት ሲል የሚደረጉ መርሃ ግብሮች ናቸው። ሌላኛው ዛሬ የሚጠበቀው ጨዋታ ግን ምሽት አንድ ሰዓት ከ30 ሲል የሚደረገው የማንቸስተር ዩናይትድና የአርሰናል ጨዋታ ነው። ይሄ ጨዋታ እንግዲህ በተወዳጇ የእንግሊዝ ፕሪምየር ሊግ ምሽት አንድ ሰዓት ከ30 ሲል በኦልትራፎርድ የሚደረግ መርሃ ግብር ነው። ከዚህ ጨዋታ ጋር አያይዘን አንዳንድ ጉዳዮችን እናንሳ። ውድ ቤተሰቦቻችን አሁን ላይ እንግዲህ ማንቸስተር ዩናይትድ እና አርሰናል በኦልትራፎርድ ጨዋታቸውን ያደርጋሉ። በተከታታይ ውጤት ማጣት እየተሰቃየ ያለው ማንቸስተር ዩናይትድ ከሪያል ሶሴዳድ የዩሮፓ ሊጉ ጨዋታ መልስ በሊጉ የሚኬል አርቴታውን አርሰናል ይገጥማል። በጉዳት የሳሳ ቡድን የያዙት ሁለቱ ቡድኖች በደጋፊዎቻቸው ዘንድም ባለው ፉክክር ስሜትም አሁንም ዘንድ ተጠባቂ ሆኖ እንዲቀጥል አድርጎታል። ከሁለቱም ወገን ለማንቸስተር ዩናይትድም ደረጃን ከፍ ለማድረግ በተቃራኒው አርሰናል በኩልም ደረጃውን እንግዲህ ለማስጠበቅና ጥሩ ቦታ አስጠብቆ ደግሞ ለመጨረስ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። በይፋዊ ጨዋታ ሁለቱ ቡድኖች 243 ጊዜ የተገናኙ ሲሆን ማንቸስተር ዩናይትድ 99 ጊዜ ጨዋታውን ሲያሸንፍ አርሰናል 90 ጊዜ ጨዋታውን ማሸነፍ ችሏል። የተቃጠሉት 54 ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቁት። በከፍተኛ ውጤት የተሸናነፉበት ለመጥቀስ ያክል ማንቸስተር ዩናይትድ 2011 ላይ ስምንት ለሁለት ያሸነፈበት ውጤት አለ። አርሰናል ከረጅም ጊዜያት በፊት በ1930 ደግሞ አምስት ለዜሮ በሆነ ውጤት ማንቸስተር ዩናይትድን አሸንፎ ያውቃል። በዚህ መርሃ ግብር ላይ ከፍተኛ ጎል በማስቆጠር የሚታወቀው ዌይን ሩኒ ነው፣ 12 ጎሎችን ያስቆጥሯል። ለሁለቱ ቡድኖች የተጫወቱት ዳቪድ ሄርድ 11 ግቦችን ማስቆጠር ችሏል። ክሪስቲያኖ ሮናልዶ በዚህ ደርቢ 9 ጨዋታዎች 9 ጎሎችን ማስቆጠር የቻለ ተጫዋች ነው። እንዲሁም ቴሪ ዳንኤል ኦንሪ 8 ግቦችን ማስቆጠር ያስቆጠረ የቻሉ ተጫዋቾች ናቸው። እነዚህ ብዙ ግቦችን በዚህ ጨዋታ ያስቆጠሩ ናቸው። ባለፉት ሰባት የእርስ በእርስ ጨዋታዎች አርሰናል አምስት ጊዜ ሲያሸንፍ ማንቸስተር ዩናይትድ ማሸነፍ የቻለው አንዱን ብቻ ነው። ቀሪውን ሁለት ጨዋታዎች ደግሞ በእኩል ውጤት ነው ያጠናቀቁት። በዚህ ሲዝን በተለያዩ ውድድሮች ሁለት ጊዜ ተገናኙ ሲሆን በፕሪሚየር ሊጉ አርሰናል ሁለት ለዜሮ ማሸነፍ ሲችል በአንጻሩ በኤፍኤ ካፕ በፔናልቲ ደግሞ ማንቸስተር አሸንፎ ሸንፎ ከውድድር ውጪ ማድረጋቸው የሚታወስ ነው። በጉዳት እየታመሰ የሚገኘው ማንቸስተር ዩናይትድ እንደተለመደው ዛሬም አብዛኞቹ ተጫዋቾች አይገኙም። ብዙ በጉዳት ሰለባ በሆነው የሩበን አሞሪም ቡድን ውስጥም የሃሪ ማጓየርና የማኑዌል ኡጋርቴ ጉዳት ጉዳትም ሌላ ችግር ሆኖ ቀርበዋል። ሊሳንድሮ ማርቲኔዝ፣ ሜሰን ማውንት፣ አማድ ዲያሎ፣ ፓትሪክ ዶርጉ በቅጣት፣ ሉክ ሾ፣ አልታይ ባይንደር፣ ኮቢ ማይኖ፣ ጆኒ ኢቫንስ ሌሎቹ በጉዳት ምክንያት በዛሬው ጨዋታ አይኖሩም። ሃሪ ማጓየርና ማኑዌል ኡጋርቴም በዛሬው ጨዋታ የመኖራቸው ጉዳይ አጠራጣሪ ነው። በአርሰናሎች በኩል አዲስ የጉዳት ዜና የሌለ ቢሆንም ነገር ግን የፊት መስመራቸው ላይ የተጎዱ ተጫዋቾች በርከት ብለው ከዛሬም ጨዋታ ውጭ ናቸው። በቀይ ካርዱን ቅጣቱን የጨረሰው ማይልስ ሉዊስ ስ ኬሊ ለቡድኑ ምርጫ ዝግጁ ነው ተብሎ ይታሰባል። ካይ ሃቨርት ቡካዮ ሳካ ጋብርኤል ማርቲኔሊ ታኪሮ ቶሚያሱ እና ጋብርኤል ሄሱስ በጉዳት ምክንያት ከዛሬው ጨዋታ ውጭ የሆኑ ተጫዋቾች ናቸው። አሰልጣኝ ሩበን አሞሪም ከጨዋታው በፊት ይናገራል። በጨዋታው ብልህ መሆን ይኖርብናል። በሶሴዳዱ ጨዋታ የመጨረሻ 20 ደቂቃዎች ላይ በጣም ተዳክመን ነበር ፕሪምየር ሊግ ውስጥም ሁሉም ጨዋታዎች አስፈላጊ ናቸው ሲል ይናገራል። ማሸነፍ ይኖርብናል። ሁሉም ጨዋታዎችን ማሸነፍ ባልቻልን ቁጥር ችግር ይሆናል። ትኩረታችንን መስጠትም አለብን ሲል ነው የተናገረው። ሰዎች ስለእኛ ተጫዋቾችን እያፈራረቁ መጠቀም ያወራሉ። በተለይ ደግሞ በአውሮፓ ውድድሮችም ይህንን የምናደርገው ዩሮፓ ሊጉን ከቻምፒየንስ ሊጉ ከባድ ስለሆነ ነው። ከባድ የሆነውን በጨዋታዎቹ ደግሞ ሳይሆን ከድካም አገግሞ ለፕሪምየር ሊግ ጨዋታዎች መዘጋጀቱ ነው። ስለዚህም ይህንን መቅረፍ ይኖርብናል ሲል ነው የተናገረው። አርቴታ በአርሰናል ቤት የሰራው ስራ እዚህ ብቻ ሳይሆን ሌላ ቦታም ትልቅ መነሳሻ መሆን ይችላል ብሏል። ነገር ግን አርቴታ የተሰጠውን ጊዜም ያህል እኔ ይኖረኛል ብዬ አላስበም ሲል ነው የተናገረው። ሚኬል አርቴታ በአንጻሩ የፒኤስቪ እንደነሆመኑ ድል ሁሉንም ሰው አነቃቅቷል። ሆኖም ግን የጨዋታው ውጤት የሚወሰነው በጨዋታው ሰዓት በምናደርገው ነገር ነው። በጨዋታው ጥሩ መንቀሳቀስ እንፈልጋለን። በሪያል ሶሲዳዱ ጨዋታ እንዳየሁት ማንቸስተር ዩናይትድ ጥሩ የመጫወቻና ውጤት ይዞ የመውጣት አቅም አለው። የጨዋታውን ክብደት እናውቃለን፣ ለዚያም ዝግጁ እንሆናለን። የማንቸስተር ዩናይትድ ታሪክ በራሱ ብዙ ያብራራል። ከባባድ ሁኔታዎችን የመሻገር አሻራ አላቸው። ሁሌም ቢሆን ከባድ ተጋጣሚ ናቸው። በተለይ ደግሞ እንግዲህ አነስተኛ ግምትም ሲሰጣቸው ሲል ይናገራል። ይህንን ተጠባቂ ጨዋታ የ47 ዓመቱ ጎልማሳ በዋና ዳኝነት የሚመሩት ይሆናል። አንቶኒ ቴለር በመሀል ዳኝነት ይመሩታል። እንግዲህ ይህንን ጨዋታ ማለት ነው በግምታ ቢያስተላለፍነት ምናልባት በማንቸስተር ዩናይትድ በኩል ኦናና፣ ሌኒ ዮሮ፣ ማታያስ ደሌት፣ ቪክተር ሊንድሎቭ፣ ዲኤጎ ዳሎ፣ ካርሎስ ካሴሜሮ፣ ብሩኖ ፈርናንዴዝ፣ ኑሱር ማዝራዊ፣ አሊሃንድሮ ጋርናቾ ናቸው። ጆሹዋ ዘርክዚና ራስመስ ወይለን በቋሚነት የመሰለፍ እድል ይኖራቸዋል ተብሏል። በአርሰናል በኩል ዳቪድ ራያ፣ ጁሪያን ቲምበር፣ ዊሊያም ሳሊባ፣ ጋብሪኤል መጋሌሽ፣ ሪካርዶ ካላፊዮሪ፣ ቶማስ ፓርቴ፣ ዴክላን ዋይስ፣ ማርቲን ኦዴጋር፣ ሊያንድሮ ትሮዛር፣ ኢታኝ ዋኔሪና ሚካኤል ሜሪኖ በዛጆ ጨዋታ ላይ የመሰለፍ እድላቸው በአብዛኞቹም ከፍተኛ ነው ተብሎ እየተነገረ ይገኛል። አብዛኛው የጨዋታ ግምትን የሚሰጡ ሰዎች ይህንን ጨዋታ አርሰናል ከፍተኛ የማሸነፍ እድል አለው ሲሉ ግምታቸውን ማስቀመጣቸው ነው እየተገለጸ የሚገኘው። ሌሎች ጨዋታዎችም ዛሬ የሚደረጉ ይሆናል። ውድ ቤተሰቦቻችን፣ ለምሳሌ ያክል በፍሬንች ሊጓን ብረስት ከአንጀርስ፣ ሊሃርቬ ከሴንት ኢቲየን፣ ሬምስ ከኦንዤ፣ ናንትስ ከስትራስቡርግ፣ ኒስ ደግሞ ከሊዮን ጋር ዛሬ ጨዋታቸውን ያደርጋሉ። በጀርመን ቦንደስ ሊጋ አይንትራክ ፍራንክፈርት ከኡኒየን በርሊን፣ ሆፋይኒያም ደግሞ ከሄዲኒያም ጋር ጨዋታውን ያደርጋል። በጣሊያን ሴሪኤ ቬሮና ከቦሎኛ፣ ናፖሊ ከፊዮረንቲና፣ ኢምፖሊ ከሮማና ዩቬንቱስ ከአታላንታ ዛሬ የሚደረጉ ጨዋታዎች ናቸው። በስፓኒሽ ላሊጋ ሄታፌ ከአትሌቲኮ ማድሪድ፣ ሪያል ማድሪድ ከራዮ ቫይካኖ፣ አትሌቲክ ቤልባው ከማዮርካ፣ ሪያል ቤቲስ ከላስ ፓልማስ፣ ሪያል ሶሴዳ ደግሞ ከሲቪያ ጋር ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች ናቸው። የባርሴሎና ጨዋታ ትላንትና መራዘሙ ይታወሳል። የባርሴሎናና ኦሳሱና ጨዋታ እንግዲህ የሊግ መርሃ ግብር ለሌላ ጊዜ መራዘሙን ነው የስፔን እግር ኳስ ፌዴሬሽን በይፋ አስታወቀው። ጨዋታው የተራዘመው በባርሴሎና መልበሻ ክፍል ያለ የተጫዋቾች ቅርብ ሰው ህይወቱ ማለፉን ተከትሎ መሆኑን ዘገባዎች አሳይተባል። ለክለቡ ቅርብ የሆኑ የመረጃ ምንጮች ህይወታቸው ያለፈው ግለሰብ እንግዲህ የዋናው ቡድን ሐኪም መሆናቸው ይፋ ተደርጓል። ተጫዋቾቹም እንግዲህ ጨዋታውን እንዲራዘም መጠየቃቸው ሲገለጽ የስፔን እግር ኳስ ፌዴሬሽንም ላሊጋውን መስማማቱም ነው የተገለጸው። የካታላኑ ክለብ ባርሴሎና የዋናው ቡድን ሐኪም የነበሩት ካርለስ ሚናሮ ጋርሲያ ነው ትናንትና ምሽት ህይወታቸው ማለፉን በይፋ ያስታወቀውም። በዚህም ምክንያት ባርሴሎና ትናንትና ምሽት ከኦሳሱና ጋር ሊያደርገው የነበረው የሊግ መርሃ ግብር ለሌላ ጊዜ ተራዝሟል። የባርሴሎና መልበሻ ቤት ከሕክምና ባለሙያው ክልፈት ህይወት በኋላ መረበሹን የሚወጡ ዘገባዎች አመልክተዋል። በተለይ ከተጫዋቾቹ ጋር በጣም የቅርብ ግንኙነት እንደነበራቸው ይገለጻል። በዛ ምክንያት ጨዋታው ለሌላ ጊዜ መራዘሙ ነው ይፋ የተደረገው። አርሰናልን የተመለከቱ መረጃዎችን እናንሳ። ሪፖርቶች እንደሚጠቁሙት ከሆነ በክረምት የተጫዋቾች የዝውውር መስኮት ኒኮ ዊሊያምስ የአርሰናል ዋነኛ የመስመር ተጫዋች የዝውውር ኢላማ እንደሚሆን ዘገባዎች እያሳዩ ይገኛሉ። አንድ ጠያቂ ጥያቄን ያነሳል። ቡድን ውስጥ ከሜሱት ኦዚልና ከማርቲን ኦዴጋርድ የትኛው ተጫዋች እንዲኖር ትመርጣለ ተብሎ ዳረን ቤንት ጥያቄ ቀርቦለት ነበር። እውነት ለመናገር እኔ ቡድኔ ውስጥ እንዲኖረኝ የምፈልገው ማርቲን ኦዴጋርድን ነው ብለዋል። ጥያቄ ከሁለቱ ተጫዋቾች የትኛው ተጫዋች ነው ተፈጥሯዊ ድንቅ ችሎታ ያለው ማን እንደሆነ ከጠየከኝ መልሴ ሜሱት ኦዚል ነው። ኦዚል ተፈጥሮ ድንቅ ብቃት የለገሰችው ኳስ አቀጣጣይ ነው። በአርሰናል ቤት ውስጥም ከቡድንና አራት ደግሞ የኤፍኤ ካፕ ዋንጫዎችን አሸንፏል። ይህ የሚገርም የዋንጫ ስኬት ነው። የኦዚል ትልቁ ችግር ብቃት ወይም ደግሞ ክህሎት ማነት ሳይሆን የሱ ችግር ወጥነት ያለው ብቃት የማሳየት ችግር አለበት። ኦዚል ዓመቱን ሙሉ ወጥ ብቃቱን የማሳየት ውስንነት አለበት። ኦዚል በአርሰናል ቤት ከአሌክሲስ ሳንቸዝ ጋር የሚገርም ጥምረት ፈጥረው የድንቅ ጊዜ እንግዲህ በአርሰናል ቤት ነበረው። እሱ ያለው ክህሎትም ኳሱ እግሩ ስትገባ ከተለየ ፕላኔት የመጣ ተጫዋች ነበር የሚመስለው። ነገር ግን አርሰናል ቤት ወጥነት ብቃት አልነበረው። እሱ ሲደክመው ቡድኑ አብሮ ውጤት ያጣ ነበር። ይህ በቂ አልነበረም። ከሁለቱ ተጫዋቾች በተፈጥሮ የዳበረ ክህሎት ያለው ማን ነው ካልከኝ ሜሱት ኦዚል ነው መልሴ። ነገር ግን ቡርንን ከመጥቀም አንጻር የምናወራ ከሆነ ግን በእኔ ቡርን ውስጥ ከሁለቱ እንዲኖረኝ የመፈለገው ኦዴጋርድ ነው። ለዛም ነው ከክለቡ በብሔራዊ ቡርኑ ማርቲን ኦዴጋርድ ካፕቴን የሆነው። እሱ ትክክለኛ የቡድን መሪ ነው። ከማድሪድ ወደ አርሰናል ከመጣ ጀምሮ ለቡርኑ ጥንካሬ ቁልፉ ሰው እሱ ነው። ቡርኑን መምራት ሆነም ደግሞ ወጥ ብቃት በማሳየትም ማርቲን ኦዴጋርድ ወጥ የሆነ አቋም ነበረው። ነገር ግን ገንዘብ ከፍለ ስቴዲየም ገብተህ በእግር ኳስ ለመዝናናት ማንን ለመመልከት ገንዘብ ትከፍላለ፣ ተጫዋች ትመለከታለህ ከሆነ ጥያቄ፣ ምርጬ ሜሱት ኦዚል ነው፣ ምንም ጥርጥር የለውም ምርጬ ያ ሰው ነው ሲል ነው ዳረን ቤንት ስለ ሜሱት ኦዚል እና ስለ ማርቲን ኦዴጋርድ ልዩነቶችም በዛው ሀሳቡን የሰጠው። አርሰናል ስፖርቲንግ ዳይሬክተር ለመሾም ተስማምቷል። አርሰናል በኤዱ ጋስፐር ምትክ የቀድሞውን የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አንድሪያ ቤርታን በኃላፊነት ለመሾም ከስምምነት መድረሳቸው ይፋ ሆኗል። አንድሪያ ቤርታ ከተለያዩ ክለቦች ጥያቄዎች ቢቀርቡለትም ለአርሰናል ቅድሚያ በመስጠት ክለቡን ለመቀላቀል መስማማታቸው ይፋ ሆኗል። ጣሊያናዊው ስፖርቲንግ ዳይሬክተር አንድሪያ ቤርታ በአትሌቲኮ ማድሪድ ቤት ከአሰልጣኝ ዲጎ ሲሞኔ ጋር ለአስራ ሁለት ዓመታት አብረው ሰርተዋል። የአንድሪያ ቤርታ የመጀመሪያ ስራ የሚሆነውም የዘጠኝ ቁጥር ተጫዋች ማስፈረም ነው ተብለዋል። የቤንጃሚን ሼስኮ ዝውውር ላይ ቀድሞውኑ የተወሰኑ ስራዎች የተሰሩ ሲሆን አሌክዛንደር አይሳክም ሌላኛው የአርሰናል ህልም ነው። በተጨማሪም አርሰናል ማርቲን ዙቤሜንዲን ለማስፈረምም እየሰራ ሲሆን ኒኮ ዊሊያምስም የዝውር ዝርዝራቸው ውስጥ ያለ ተጫዋች ነው። የአንድሪያ ቤርታ ልምድና በላሊጋ ያለው ጥሩ ግንኙነት በአርሰናል ለሚያሳልፈው የመጀመሪያ የዝውር መስኮትም ትልቅ ጥቅም የሚኖረው ይሆናል ብሏል ቤን ጃኮብስ በዘረገበው እንግዲህ አንድሪያ ቤርታ ተጫዋቾችን ከማስፈረም በተጨማሪ በተጫዋቾች ሽያጭ ላይም ትልቅ ሚናን የሚጫወት ሰው ነው ተብሎ ይታሰባል። በአትሌቲኮ ማድሪድ ቤት የሰራውን ስራ እንግዲህ የተለያዩ ሰዎች እየመሰከሩለት ይገኛሉ። አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር ሆኖ ለመሾሙ ጥሩ ድርድሮች ላይ ይገኛል ተብሎም ነው የሚታሰበው። ጥር ወር ላይ ተደጋጋሚ ንግግሮች ከተደረጉ በኋላ ሚኬል አርቴታ በአንድሪያ ቤርታ ቦታ እንዲቀጠርም ትልቁን ሚና ተወጥቷል። አሁን ምንም የተፈረመ ነገር የለም። ነገር ግን በቃል ደረጃ ከስምምነት ተደርሷል። በሚቀጥለው ሳምንት ስምምነቱን ለመቋጨትም ቀጣይ እርምጃዎች ይደረጋሉ ተብሎ እንደሚጠበቅ ነው የሚታሰበው። አርሰናል አንድሪያ በርታን አዲሱ ስፖርቲንግ ዳይሬክተር አድርጎ ለመቅጠርም ከስምምነት መድረሳቸው ነው እየተገለጸም የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናያነሳ። ቺዶ ኦቢ ማርቲን ማንቸስተር ዩናይትድን የመረጠው ገንዘቡ አጓግቶት ነው ብለው በርካቶች ያምናሉ። ማንቸስተር ዩናይትድ የ17 ዓመቱን የፊት መስመር ተጫዋች ሂዶ ኦቢ ማርቲን ከለንደኑ ክለብ አርሰናል ማስፈረሙ የሚታወስ ነው። ሆኖም ግን አርሰናሎች ሂዶ ኦቢ ማርቲን የእነርሱ የውል ማራዘሚያን ውድቅ አድርገው እንግዲህ ማንቸስተር ዩናይትድን መቀላቀሉ ክለቡ ካቀረበለት ከፍተኛ ገንዘብና ጥቅማ ጥቅም አንጻር እንደሆነ የሚያምኑ ሲሆን ማንቸስተር ዩናይትድ ግን ይህንን ከእውነት የራቀ እንደሆነ ሲያውቁም ተጫዋቹ ከማንቸስተር ዩናይትድ የቀረበለት ማራኪ ፕሮጀክትና የቡድኑ የወደፊት እቅድ አካልም መሆኑ ተጫዋቹ የለንደኑ ክለብ ካቀረበለት ስምምነት የሚልቅ ማንቸስተር ዩናይትድን እንዲመርጥ ማስገደዱን አስረድቷል ብሏል ታይምስ ስፖርት በዘገባው። የማንቸስተር ዩናይትድ የወደፊት እጣ ፈንታም የሚወሰንበት ወሳኙ ዕለት እንግዲህ ዛሬ ነው ተብሎ በርካቶች ያነሳሉ። ከብራት በፊት እንደተገለጸው የማንቸስተር ዩናይትድ ደጋፊዎች በግሌዘር ቤተሰቦችም ተቃውሞ ዙሪያ በዛሬው ዕለት ከፍተኛ ንቅናቄን እንደሚያደርጉ ይጠበቃል። በዛሬው ዕለት ጨዋታው ከመደረጉ በፊት በኦልትራፎርድ አካባቢና በተለያዩ አውራ ጎዳናዎች ላይም በተደጋጋሚ በጨዋታው ከተጀመረ በኋላም ስቴዲየም ውስጥ ጥቁር በመልበስ ጨምሮ የተለያዩ የተቃውሞ ባነሮችን በመያዝም ከፍተኛ የተቃውሞ ድምፅም የሚያሰሙ ይሆናል። የማንቸስተር ዩናይትድ አልትራ ደጋፊዎች እንግዲህ ከቢዝነስ ውጪ ሌላ ሀሳብ ለሌላቸው የማንቸስተር ዩናይትድ አመራሮች ከተቃውሞና ውጪ ደግሞ ሌላ ምንም አይነት መፍትሔ እንደሌለው በማመን ኦልትራፎርድን መላውን ማንቸስተርንም እንግዲህ ተቃውሞ ለማድረግም ዝግጁ እንደሆኑ እየተገለጸ ነው። የትኬት ዋጋ መጨመር ብቻን አስመልክቶ የሚደረግ የውረት ተቃውሞ የሚሆን ከሆነ ዘላቂ ለውጥ ይኖራል ብለው አያምኑም። የግሌዘር ቤተሰቦችን እንግዲህ ወጥቶ ሌላ የክለቡ የሚያስብ ትክክለኛ አመራር እስካልመጣ ድረስ ካሉበት ቀውስ ለመውጣት ከባድ ለሚሆንበት ማንቸስተር ዩናይትድ ግን የዛሬው ተቃውሞ ሰልፍም ክለቡን ለመታደግ ወደፊት የሚደረግ አንድ እርምጃ ይሆናል ተብሎ ይጠበቃል። ዲየጎ ዳሎ ይናገራል። ሙዚቃ ለመጪው ጨዋታ የማደርገው ዝግጅት አንዱና አስፈላጊው አካል ነው። በመልበሻ ክፍል ውስጥ ሙዚቃ ለሁሉም የምጫወተው እኔ ነኝ። እንዲሁም ሁሉም ሰው ትኩረቱን እንደሚወደውም አረጋግጦልኛል። በተጨማሪም ከደጋፊዎች ጋር የተወሰነ ጊዜ ለማሳለፍ ከትክክለኛው ሰዓት 45 ወይም 50 ደቂቃዎች ቀደም ብዬ ለመድረስ እሞክራለሁ ሲል የተናገረው። ሚካኤል አርቴታ እነሱን በመልቀቅ ወደ ማንቸስተር ዩናይትድ ስለተዘዋወረው ቺዶ ኦቢ ማርቲን ይናገራል። በተጫዋቹ ዝውውር ላይ እኔ ተሳትፎ አልነበረኝም። አንድ ተጫዋች ለሱ የተሻለውን መንገድ ሲወስን መተው ነው፣ ሌላ ምንም ማድረግ አትችልም። እሱን መልቀቅ አሳፋሪ ነው፣ ምክንያቱም የአካዳሚ ተጫዋቾችን ማቆየትና በዋናው ቡድን ውስጥም ውጤታማ መሆናቸውን ማረጋገጥ እንፈልጋለን። ነገር ግን እኛ በቺዶ ኦቢ ማርቲን እና በአይደን ሄቨን ጉዳይ ይህንን ማድረግ አልቻልንም ሲልም ነው እንዲሁ ሀሳቡን የሰጠው። ሩበናቦሪም ስለ ዝውውር ሲናገር ከምናስፈርማቸው ተጫዋቾች ይልቅ ያሉን ታዳጊዎች ላይ ትኩነት እናደርጋለን ብሎ ነበር። በስፖርቲንግ ወረሃ መጋቢት 2020 ከደረሰ በኋላ በመጀመሪያው የዝውር መስኮት 25 ተጫዋቾች ክለቡን እንዲለቁ አድርጓል። ከእነዚህ 25 ተጫዋቾች መካከል ስምንት ያክሉ በሽያጭ 14 ያክሉ ደግሞ በውሰትና ሶስት ያክሉ ደግሞ በነጻ ክለቡን ለቀዋል። የሚያስገርመው ነገር አሰልጣኝ ሩበን አሞሪም ስፖርቲንግ ሊዝበን ከመድረሱ ከወራት በፊት ክለቡ ያስፈረማቸውን አራት ልጆች ሩበን አሞሪም በመጀመሪያው የዝውውር መስኮቱ አሰናብተዋቸዋል። ሶስቱ በውሰት እንዲለቁ ሲያደርግ አንዱን ደግሞ ሽጦታል። ይህንን ያደረገው ለሲስተሙ ስለማይሆኑ እንደነበር ነው ዘገባዎች የሚያሳዩት። ማንቸስተር ዩናይትድ ዣን ፊሊፕ ማቴታ ለማስፈረም ንግግር የጀመረ ሲሆን ተጫዋቹ 40 ሚሊዮን ዩሮ እንደሚያስከፍለውም ተነግሯል። ማንቸስተር ዩናይትድ በዚህ ክረምት የሪያል ማድሪዱን ግብ ጠባቂ አንድሪያ ሉኒንም ለማስፈረም ፍላጎት አላቸው። ክለቡ ለዩክሬናዊው ተጫዋች 33 ሚሊዮን ዩሮ ለማቅረብም ፍቃደኛ እንደሆነ ነው ዘገባዎች የሚያሳዩት። ሩበና ሞሪም ቡድኑ የግብ እድልን እንደማይፈጥር ያመነው ነገር ነው። ብሩኖ ፈርናንዴዝ አስራ ሁለት ትልልቅ የግብ እድሎችን ፈጥሯል። በዚህ ሲዝን ከብሩኖ ፈርናንዴዝ ውጪም ከሶስት በላይ የግብ እድሎችን የፈጠሩ ሶስት ተጫዋቾች ብቻ ናቸው፤ አማዲያሎ አምስት፣ ኮቢ ማይኖ አራት እና ጆሹዋ ዘርክዚ አራት ናቸው። እነዚህ ተጫዋቾች ብቻ ናቸው እንግዲህ። ራስመስ ሆይለንድ ያለ ጎል 18 ጨዋታዎችን ተጉዟል በሁሉም ውድድሮች። በሊጉ ከታህሳስ ሰባት በኋላ ጎል አላስቆጠረም። በዚህ ሳምንት ሩበን አሞሪን በንግግሩ ሆይለንድን የሚደግፍ ንግግር ተናግሯል። የቡርኑ አጠቃላይ ጮት የመሀል አጥቂውን እየረዳው አይደለም። ይህ እውነት ነው። በቁጥራዊ መረጃዎች መሰረት ምንም ጎል እያስቆጠረ ባይሆንም ያለው 12.5 በመቶ የሙከራ ወደ ጎል የመቆየር ስሌትም ለዛሬው ጨዋታ የቡርኖ አካል ከሆኑ ተጫዋቾች ሁሉ ምርጡ ያደርገባል። ከጆሹዋ ዘርክዚ፣ ሃሪ ማጓየርና ማቲያስ ደልይ ተኩል የሆይላንድ ጠንካራ ሰራተኝነት የማይካድ ነው። እስካሁን በሊጉ ከአምስት መቶ ደቂቃዎች በላይ ከተጫወቱ ተጫዋቾች ያለ ኳስ ያደረጋቸው 36.8 ሩጫዎች ሁለተኛ ምርጡ ተጫዋች አድርጎታል። ይሁን እንጂ በአማካይ በየጨዋታው 2.95 ኳሶችን ብቻ ሚነካ ሲሆን 0.87 ሹቶችን በየጨዋታው ያደርጋል። በአማካይ እንግዲህ ይህንን ነው እያደረገ የሚገኘው። ሪያል ማድሪድን እንመልከት። ሪያል ማድሪድ በክረምቱ ኤንዞን ማስኮብለል ይፈልጋል። ሪያል ማድሪድ በክረምቱ የዝውውር መስኮት የሃያ አራት አመቱን አርጀንቲናዊ የቸልሲ አማካይ ኤንዞ ፈርናንዴዝን ማስፈረም ይፈልጋል። አርጀንቲናዊው አማካይ ኤንዞ ፈርናንዴዝ በዘንድሮ ሲዝን በሊጉ ለቸልሲም ሃያ አምስት ጨዋታዎችን አድርጎ ስምንት የጎል ተሳትፎችን አድርገዋል። አራት ጎሎችንና አራት አሲስቶችን ማድረግ እንደቻለ ነው የሚገለጸው። ፌዴሪኮ ቫልቬርዴ ለዛሬው ጨዋታ ዝግጁ ሆኗል። ባለፈው ከአትሌቲኮ ጋር ነበር፣ አሁን ደግሞ በአሪፍ ሁኔታ ከነበረበት ተሻሽሎም ተገኝቷል። ይሰለፍ እንደሆነ በርካቶች የሚጠብቁት ነው ብለዋል ካርሎ አንቸሎቲ። ለፍሎሬንቲኖ ፔሬዝ የመልካም ልደት ምኞቴንና ጊዜውን እየተዝናና እንዲያሳልፍ ነግሬ ባለው ቡድኑን በአሪፍ ሁኔታ እንዲንቀሳቀስ እንደሚያደርግም ብቻና ሌላ ነገር ከእኛ እንደማይፈልግ እናውቃለን ለሱ የምንሰጠው ስጦታ በምናደርገው ጨዋታ ዴል መንሳትም እና በውድድር ዘመኑ መጨረሻ ላይ ትልቅ ነገርን ማሳካት እንደሚሆንም ተስፋ እናደርጋለን ሲል ነው ካርሎ አንቸሎት የተናገረው። ኤድዋርዶ ካማቪንጋ ያለበት የጀርባ ሕመም በዚህ የውድድር አመት ያለውን አንድ መቶ ፐርሰንት አቅም እንዳይሰጥ ከልክሎታል። በጠቅላላ ለሶስት ወራት ከግማሽም ከሜዳ ርቆታል። ለዛም ከተከታታይ ጊዜ እንግዲህ እንዳያገኝ አድርጎታል ቢሆንም ግን ከአመቱ የመጨረሻ በፊትም ምርጥ ብቃትን እንደሚያገኝ እርግጠኛ ነኝ ሲልም ነው ካርሎ አንቸሎቲም የተናገረው። በመጪው ጊዜ ፌዴሪኮ ቫልቬርዴ በዓለም ላይ ከሚገኙ ምርጥ ተጫዋቾች ውስጥ አንደኛው ነው፣ ወይም ደግሞ አሁንም ራሱ ምርጥ ነው። ራሱ የዓለማችን ምርጥ አማካኝና ተመላላሽም ነው። የወደፊት ቆይታው ግን በሜዳው መሀል ላይ የሚሆን ይሆናል ሲልም ነው ካርሎ አንቸሎቲ የተናገረው። ዛሬ ሪያል ማድሪድ ጨዋታውን ያደርጋል። በሳንቲያጎ ቤርናቢው ስቴዲየም ነው ጨዋታው የሚደረገው። ምሽት 12 ሰዓት ከሩብ ሲል ደግሞ የሚደረግ መርሃግብር ነው ከራዮ ቫይካኖ ጋር የሚደረገው ጨዋታ። ሪያል ማድሪድ በስፓኒሽ ላሊጋ 26ኛ ሳምንት ጨዋታ መርሃግብር ሪያል ቤትስን ከሜዳ ውጭ ገጥሞ በብራሂም ዲያዝ ግብ 1 ለ0፣ ሲመራ ቢቆይም መልሶ ማንሰራራት ተስኖት 2 ለ1 በሆነ ውጤት ተሸንፈዋል። በዛሬ ዕለት እንዲሁ በስፔን ላሊጋ ሀያ ሰባተኛ ሳምንት ጨዋታ መርሃ ግብር በሜዳው ሳንቲያጎ ቤርናቢው ስቴዲየም በራዮ ቫይካኖ ጋር ጨዋታውን ያደርጋል። ራዮ ቫይካኖ በስፔን ላሊጋ 26ኛ ሳምንት ጨዋታ መርሃ ግብር ሪያል ሴቪያን እንግዲህ በሜዳው ጋብዞ 1 ለ0 እየመራ የነበረ ቢሆንም በመጨረሻዎች አስር ደቂቃዎች ግብ ተቆጥረበታቸው ወጥቷል። ሪያል ማድሪድ በሊጎ 26 ጨዋታዎችን ማከናወን ሲችል 16 ድል ና 6 አቻ እንዲሁ አራት ሽንፈት በማስመዝገብ በ54 ነጥብ 3ኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ ራዮ ቫይካኖ 26 ጨዋታዎችን ሲያደርግ ዘጠኝ ድሎች 9 አቻ ና 8 ሽንፈቶችን በማስመዝገብ 36 ነጥቦችን በመሰብሰብ ሰባተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ሪያል ማድሪድ እና ራዮ ቫይካኖ በታሪካቸው 30 ጊዜያት ሲገናኙ ሪያል ማድሪድ በሃያ ሁለቱ ድል ሲቀናው ራዮ ቫይካኖ በሶስቱ ድል ቀንቶታል፤ በአምስቱ ደግሞ አቻ የተለያዩት። ሪያል ማድሪድ በሁሉም ውድድሮች ባደረጋቸው ያለፉት አምስት ጨዋታዎች አራት ድሎች ና አንድ ሽንፈት ሲመዘገብ፣ በአንጻሩ ራዮ ቫይካኖ ሁለት ድሎች አንዳቸና ሁለት ሽንፈት ውጤቶችን ያስመዝግቧል። ሪያል ማድሪድ በሁሉም ውድድሮች ከራዮ ቫይካኖ ጋር በሜዳውና በሜዳውም ሆነ ከሜዳ ውጭ ባደረጋቸው ያለፉት አምስት የእርስ በርስ ጨዋታዎች እንዳይ እንግዲህ አንድ ድልና ሶስታቻ እንዲው አንድ ሽንፈት አስመዝግበዋል። ማድሪድ በዚህ ሲዘን ራዮ ቫይካኖን ከሜዳ ውጭ ሄዶ በመቅጠም በላስጨራሽ መልኩ ሶስት ለሶስት በሆናቸው ውጤት ጨዋታውን አጠናቀባል። ዳኒ ሴባዮስ፣ ዳኒ ካርባሃል፣ ኤደር ሚሊታው ና ሄሱስ ቫሌሆ በጉዳት ምክንያት የዛሬው ጨዋታ ይመልጣቸዋል። ጁድ ቤሊንጋም በኦሳሱን የተመለከተው ቀይ ካርድ በኋላ የሁለት ጨዋታዎች ቅጣት ተጥሎበት ሪያል ቤቲስ ና ዢሮና ጨዋታዎች ካመለጡት በኋላ ዛሬ ወደ ጨዋታ ይመለሳል። አንቶኒ ሩዲገር ባጋጠመው ሕመም ምክንያት በዛሬው ጨዋታ የመሰለፉ ነገር አጠራጣሪ አድርጎታል። በዛሬው ጨዋታ የመሳተፉ እድል እጅግ አናሳ ነው። በራዮ ቫይካኖ በኩል እንግዲህ ንቴካ፣ ካሜሎ ሙሚን፣ እነዚህ ተጫዋቾች የማይኖሩ እንደሆነ እየተገለጸ ነው። ሪያል ማድሪድ ቲቦ ኩርቱባን፣ ፌዴ ቫልቬርደን፣ ራኡል አሴንሲዮ፣ ዳቪድ አለባ፣ ፋራን ጋርሲያ፣ ኦሪዮል ሹዋሜኒ፣ ብራሂም ዲያዝ፣ ጁድ ቤሊንጋም፣ ሮድሪጎ፣ ቪኒሲዮስ ና ኬሊያን ምባፔን በቋሚ አስተላለፍ ውስጥ ያካትታል ተብሎ ይታሰባል። አብዛኞቹ ይህን ጨዋታም ሪያል ማድሪድ የማሸነፍ እድል አለው ሲሉ ግምታቸውን አስቀምጠዋል። በፈረንሳይ ሊግ ተጫዋቾች የተለየ ማሊያን እየለበሱ ይገኛሉ። የፈረንሳይ ሊግ በዚህ ሳምንት ባደረጋቸው የጨዋታ መርሃ ግብሮች ዛሬም በሚደረጉ ጨዋታዎች እንግዲህ ሴቶች መብት ቀንን ታሳቢ በማድረግ ማሊያ የሚለብስ ይሆናል ተብሏል። እንግዲህ ይህንን ተከትለው የተጫዋቾቹ የስም መጻፊያ ቦታው ላይ ወማን የሚል ጽሁፍ አስፍረው እንደሚጫወቱ ነው የተገለጸው። ትናንትና ምሽት ሞናኮ ከቱሉዝ አቻ በተለያዩበት ጨዋታ ተጫዋቾች ማሊያ ለብሰው የገቡ ሲሆን ዛሬም በሚደረጉ ጨዋታዎች ላይ ይህንን ነገር ያደርጉታል ተብሎ ነው የሚጠበቀው። ከዚሁ ጋር በተያዘ ግን ትናንትና በርከት ያሉ ጨዋታዎች መደረጋቸው ይታወሳል። በተወዳጁ እንግሊዝ ፕሪምየር ሊግና በሌሎችም የአውሮፓ ታላላቅ ሊቆች ጭምር ትናንትና በርከት ያሉ መርሃ ግብሮች ነበሩ። ማንቸስተር ሲቲ ትናንትና ሽንፈት አስተናግዷል። ከ እንግዲህ ቶፕ ፎር ላይ ለመቆየት በሚደረግ ትልቅ ፉክክር ትናንትና ከኖቲንግሃም ፎረስት ጋር ጨዋታውን አድርገው ነበር። ነገር ግን አንድ ለዜሮ በሆነ ውጤት ኖቲንግሃም ፎረስት ማሸነፍ ችሏል። ካሉም ሃንሰን ኦድዋይ ነው ብቸኛውን ጎል ማስቆጠር የቻለው። ከቸልሲ 3 ሚሊየን ፓውንድ ወጥቶበት ሲቲ ግራውንድ የደረሰው ሃንሰን ኦድዋይ ኖቲንግሃም ፎረስትን አሸናፊ ሲያደርግ፣ የጨዋታ ኮኮብ ተብሎም የተመረጠው ተጫዋች ሆኗል። ሲቲ በውድድር ዘመኑ ዘጠነኛ ሽንፈታቸው ነው ትናንትና ያስተናገዱት። እንግዲህ ኖቲንግሃም ፎረስት በሜዳው የተለያዩ ሪካርዶች አሉት። ኖቲንግሃም ፎረስት በዚህ ዓመት በሜዳው ሲቲ ግራውንድ ከታላላቅ ቡድኖች ጋር ባደረጋቸው ጨዋታዎች ጥሩ ውጤቶችን ያስመዝግቧል። ከሊጉ መሪ ሊቨርፑል ጋር አንድ ለ አንድ ተላይተዋል። ማንቸስተር ሲቲን አንድ ለ ዜሮ ቶትናምን እንዲሁ አንድ ለ ዜሮ ያሸንፈዋል። እንዲሁ ከአርሰናል ጋር ዜሮ ለ ዜሮ በሆነ ውጤት ነው የተለያየው። የአሰልጣኝ ኑኖ ስፕሬንቶ ሳንቶ ቡድን በጨዋታዎች የተቆጠረበት አንድ ግብ ብቻ ነው። ኖቲንግሃም ፎረስት እንግዲህ ማንቸስተር ሲቲን ከሰላሳ ዓመታት በኋላ ለመጀመሪያ ጊዜ ያሸነፈበት ውጤትንም ማስመዝገብ የቻለበትን አጋጣሚ ነው የተመለከተ ነው። ጓርዲዮላ ካልተሻሻለ ድል ከሰማይ አይወርድም ሲል ነው የተናገረው። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ቡድናቸው ለማሸነፍ የተሻለ መንቀሳቀስ እንዳለበት ይገልጻል። ድል ለማሳካት የተሻለ መንቀሳቀስ አለብን ያሉት ጓርዲዮላ ለማሸነፍ መንገድ መፈለግ አለብን፣ ካልሆነ ግን ከሰማይ ወርዶ አይመጣልንም ሲልም ነው የተናገረው። አሁን ቀጣይ አመት በቻምፒየንስ ሊግ ለመሳተፍ አስር ፍጻሜ ጨዋታዎች ያሉን ሲሉ ነው ከኖቲንግሃም ፎረስት ሽንፈቱ በኋላ ሀሳባቸውን የሰጡት ማንቸስተር ለመጨረሻ ጊዜ እንግዲህ ካደረጋቸው ሲቲ ያለፉትን 30 እንግዲህ ጨዋታዎች 15ቱን ጨዋታዎች ተሸንፏል። ሌላኛው ሊቨርፑል ነበር። ትናንትና ምሽት ጨዋታውን ያደረገው ሊቨርፑል ግን ማሸነፍ ችሏል። ከሳውዛምተን ጋር ነበር ጨዋታውን ያደረገው አንድ ለዜሮ በሆነ ውጤት ቢመሩም፣ ነገር ግን ሳላ ሁለት ፔናልቲዎችን አስቆጥሮና ዳርዊን ኑኔዝም እንዲጎል አስቆጥሮ ጨዋታውን ሶስት ለ1 በሆነ ውጤት አሸነፈው መውጣት ችለዋል ሳላህ በውድድር ዘመኑ 27ተኛ የሊግ ጎሉ ነው ማስቆጠረ የቻለው ሳላህ እንግዲህ በ243 ግቦችም በታሪክ የሊቨርፑል ሶስተኛው ከፍተኛ ግብ አስቆጣሪ በመሆን አዲስ ታሪክ ጽፏል ሳላህ በሊቨርፑል ታሪክ በአንድ የውድድር ዓመት 44 የግብ ተሳትፎችን ያደረገ የመጀመሪያው ተጫዋች አድርጎታል ብራይተን ና ፉልሃምን 2 ለ1 እንዲሁ አሸንፈዋል ክሪስታል ፓላስ ና ኢፕስዊች ታውንን ደግሞ ክሪስታል ፓላስ ኢፕስዊች ታውንን እንዲሁ አንድ ለ0 ያሸነፈበት መርሃ ግብረም ትላንትና ምሽት የተደረጉ ጨዋታዎች ነበሩ። እንግዲህ የመርሲሳይዱ ክለብ ሊቨርፑል ከሳውዛምተን ድል በኋላ ፕሪሚየር ሊጉን በ16 ነጥብ ልዩነቶች መምራት ጀምረዋል። ዛሬ አርሰናል እስኪ እስኪጫወት ድረስ 29 የሊግ መርሃ ግብሮችን ያደረገው ሊቨርፑል ሊጉን ለማጠናቀቅ ቀሪ 9 ጨዋታዎች ብቻ ይቀሩታል። ሊቨርፑል በቀጣይ ከቀሪ ዘጠኝ ጨዋታዎች ስድስቱን የሚያሸነፍ ከሆነ በይፋ የሊጉን አሸናፊነት የሚያረጋግጥ ይሆናል። ይሄ እንግዲህ አርሰናል ሁሉንም ጨዋታዎች እያሸነፈ የሚከተለው ከሆነ ማለት ነው። አርሰናል ነጥብ የሚጥል ከሆነ ከስድስት ጨዋታዎች ያነሱ ጨዋታዎችም እንግዲህ የሚያሸንፉ ከሆነ ዋንጫውን ለማሸነፍ ሊበቃቸው ይችላል። ነገር ግን አርሰናል ሁሉንም ጨዋታ ያሸንፋል ብለን ካሰብን ስድስት ጨዋታዎችን ሊቨርፑል ማሸነፍ ይጠበቅበታል። ሊቨርፑል ተከታታይ ስድስት ጨዋታዎችን የሚያሸንፍ ከሆነ ከቸልሲ ጋር በሚደረገው የሊግ ጨዋታ ሻምፒዮንነቱን ያረጋግጣል። በሌላ በኩል በሊጉ ፍክክር ውስጥ የሚገኙት አርሰናሎች ቀሪ ሁለት ጨዋታዎቻቸውን የሚያሸንፉ ከሆነ የነጥብ ልዩነቱን ወደ አስር ማጥበብ የሚችሉበት አጋጣሚ የሚያገኛሉ። በጀርመን ቦነስ ሊጋም ትላንትና ጨዋታ ተደርጎ ነበረ። ባየር ሚኒክ ትላንትና ሽንፈት ቀምሷል። በጀርመን ቦነስ ድጋ፣ ሃያ አምስተኛ ሳምንት ነበር ትናንትና ባየር ሚኒክ፣ ቦሪሲያ ዶርትመንድና ባየር ለቨርኩሰን ሽንፈት ያስተናገዱት። ሙኒክ ከቦሃም ጋር ያደረገውን ጨዋታ ሶስት ለሁለት በሆነ ውጤት ነው የተሸነፈው። እንግዲህ ለሙኒክ ሁለቱን ግቦች ያስቆጠሩት ሁለቱንም ግቦች ያስቆጠረው ራፋኤል ጉሬሮ ነበር፣ ነገር ግን ከሽንፈት አልታደገውም። ቦሪሲያ ዶርትመንድ በኦግስበርግ ነው አንድ ለዜሮ የተሸነፈው። እንዲሁ ባየር ለቨርኩሰን በቨርደር ብሬመን ሁለት ለ ዜሮ በሆነ ውጤት ትላንትና ተሸንፈዋል። በጨዋታው የባየር ለቨርኩሰን ወሳኝ የፊት መስመር ተጫዋቸው ነው ፍሎሪያን ቨርት ጉዳት አጋጥሞታል። ባየርን ሙኒክ በወራጅ ቀጠና ጥሎ ማለፍ ደረጃ ላይ በሚገኘው በቦሁም የውድድር ዘመኑ ሁለተኛ ሽንፈቱን ነው እያስተናገደው። በጣሊያን ሴሪ ኤ ኤሲ ሚላን ድል ቀንቶታል። በጣሊያን ሴሪ ኤ የ28ኛ ሳምንት መርሃ ግብር ኤስሲ ሚላን ከሌቼ ጋር ያደረገውን ጨዋታ ሶስት ለሁለት ነው ያሸነፈው። ክሪስቲያን ፖሊሲክ ሁለት ግቦችን አስቆጥረዋል። አንቶኒዮ ጋሎ ደግሞ ቀሪሮ ያንድ ጎል ከመረብ ጋር ማሳረፍ የቻለ ተጫዋች ነው። ኤሲ ሚላን ከተከታታይ ሽንፈቶች በኋላ ነው እንግዲህ ከሶስት ሽንፈቶች በኋላ ወደ ድል መመለስ የቻሉበትን አጋጣሚ ትላንትና መፍጠር የቻሉ ትላንት፣ ነው የተደረጉ ወሳኝ ጨዋታዎች እነዚህ ነበሩ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋኔን ለእናንተ አቅርባለው። ፎርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርግ ያለው በነገው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ይዘን ዳግም የምንገናኘውን መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።